እንግዲህ ሰሞኑን ከባድ ተቃውሞ ሲደርስባቸው ነበረ። ለቡራና ሀይምዬ ባህር ቦታ ሄደው በአበባ ላይ እየተንሳፈፉ ምናምን ነገር ፍሩት ብጤ ጣል አድርገው ወይን እየተጎነጩ ይምጡልን ምናምን ነገር እያሉ ተቃውሞ ሲያነሱ ነበረ። ያው የጨረቃ ፋሚሊዎች ናቸው ይንን ያነሱት። ነገር ግን ያንን ባስመለከተ ዛሬ ያንን ባስመለከተ ዛሬ እስቲ እዚህ እተዋበው ግቢያችን ውስጥ ወጣ ብለን እዚ ጋ እንደዚህ አበባ ጎስጉዘን ፍሩቱን አቀራርበን ቤተሰቦቻችንን በትንሹም ቢሆን አናስደስታቸውም ብለው የእኛ ልባው ቃዎች ፍሩቱን አቅርበው፣ ወይን ይቀራል ወይን ይቀራል። በቀን ወይን ምን ይሰራል? ለአንቺ ቀውስ እንዳትሉኝ፣ ልክ ናችሁ ልክ ናችሁ፣ እንዳትወርዱብኝ። ለማንኛውም አቤት ማማር፣ አቤት ማማር። እኔ በነገራችን ላይ ማለት ነው እኔ እነዚህ ሰዎች ለምንድን ነው ሰው እኮ የሆነ ያስጠላችኋል፣ ይሰለቻችኋል፣ ዳግም ማየት አትፈልጉም። ምናምን ነገር ድራማ ሰሩ፣ ተጨቃጨቁ፣ ምናሉ? ምን አሉ? በቃ ፍቅራቸው እየጠነዛብን፣ እየጠነዛልኩኝ፣ እየበረታብን እየበረታብን እየበረታብን ነው የሚሄደው። ለምንድን ነው ምን አስነግተውን ነው ትላላችሁ? ያው ንጹህ ልብ ስላላቸው ነው ንጹህ ልብ ስላላቸው እንጂ ምን ያስነኩናል? ደግሞ እ ምን ያስነኩናል? ንጹህ ልብ ስላላቸው እግዚአብሔር ሰው ስለሰጣቸው፣ እነሱ ንጹህ ልብ ሲኖራቸው ሰው ይሰጣቸዋል። እንደዚህ ጥብር ግፍ ብለን የምንወዳቸው ሰዎች ማለት ነው እና እኔ ደግሞ እኔ ራሴን ጠቅሳለሁ። እንዲ ሰው ራሱን እንኳ አይጠቅስም። ውዶቼ ጥብር ግፍ ብላችሁ የምትወዷቸው ልበል እንዴ የእኔን እናንተ ነገሩልኝ እንጂ፣ እንዴት ነው የኔን እኔ የምናገረው? ለማንኛውም ውዶች ዛሬ ለየት ያለ ነገር አለ። በአበባ ያሸበረቀ ፍሩት ምናምን ነገር ምናምኑ ተቀርቧል፣ ወይንም እየተጎነጩ ነው። ምን አገባኝ እኔ። ቀጣይ ደግሞ ያው አራት ልጆቹም አሉ፣ አብረው ናቸው፣ እነሱም አሉ። ማታ ለየት ያለ ነገር አለ። በእነ ሀይሚ ቤት ነው እንግዲህ፣ በቡሩክ ቤት፣ በቡሩክ ቤት ያው የሀይሚ ማለት የቡሩክ ነው። እና መተውልናል እንዳትቀሩ። ማታ 12 ሰዓት ዛሬ ማለት ነው። ዛሬ ማን ነው ተቃውሞ ሲያደርስ የነበረው ባህር ቦታ? እኔ ደግሞ አፈር ቦታ እየተንከባለላችሁ ኑ ነው ያልኩትኝ እኔ ማለት ነው። ሌሎቻችሁ አበባ ጎዝጉዘው ባህር ውስጥ እየዋኙ ምናምን ነገር የተባለው ብርድ ነው። በባለፈው ሁለታ ብሩኬ እንደዚ አይነት ፕራንክ ውሃ ተደፍቶበት ሰበብ አድርጎት ጨጓራውን ታሞ ነበረ። አሁን በዝን ሰዓት ባህር ውስጥ ግባ የማይሆን ነገር ነው የማይሆን ነገር ነው በዚህ መልኩ ፈታ ዘና ብለው ከመጡ በቂ ነው ባይነኝ እና ባህር ውስጥ ግባ የሚለው ሀሳብ ጥሩ አይደለም እንደኔ ማለት ነው እንደኔ ማለት ነው በዚህ መልኩ ፈታ ካሉ በቂ ነው የኛ ጨረቃዎች እና እስከዛው ድረስ መልካም ቀን ይሁንልን ውዶቼ በያላችሁበት ሰላማችሁ ብዝት ይበልልን መቼስ አሁን ደስ ብሏችኋላ ያው ያላችሁበት ሁኔታ የደስታ ነው ደስታችን ለማጣጣም ደግሞ እኑ ከኛ ጋር ፈታ በሉ ምናምን እያሉ ው ፈታ እያን ነው እንደው እናንተን እያየን ስራችን ቢበዛብንም እየተጽናና ነው እናንተ ባትኖሩ እኮ ይሄ ስራ አይገፋም ነበረ እውነት ብዙ ጭንቀቶችን እኔ ረስቻለሁ በእናንተ እግዚአብሔርን ብቻ ቆይ አንድ ቀን ቁጭ ብዬ ምናምን በቪዲዮ ወጥቻ አመሰግናችኋለሁ ትላ ያላችሁ